ሰላምን ማጽናት እንፈልጋለን። ዘፍሮ የሚሞክረን ካለ ግን ግባ ተመሬቱን እናፋጥናለን። አስመራ በ10 ደቂቃ የሚገባው ድራጎን፣ የኢትዮጵያ አየር ኃይል የጀርባ አጥንት የሆኑት አምስቱ አስፈሪ ተዋጊ ንስሮች። ከምስራቅ አውሮፓውያን የጉልበት ጥግ ከሆነው ሱኮይ ቤተሰብ እስከ ምዕራባውያኑ ረቂቅ የቴክኖሎጂ ውጤት የኢትዮጵያ አየር ኃይል የታጠቃቸው እነዚህ አምስት የሰማይ ላይ አውሬዎች የሀገሪቱን የአየር ክልል ከመጠበቅ አልፈው የኢትዮጵያን ዲፕሎማሲያዊ ጡንቻ እንዴት እንዳፈረጠሙት በዳታና በወታደራዊ ሳይንስ እንተነትነዋለን። ይህ የኢትዮጵያ አየር ኃይል ዘመናዊ የጀርባ አጥንቶች ትንታኔ ነው። ጤና ይስጥልኝ የቻናላችን ቤተሰቦች፣ እንኳን ወደዚህ ጥልቅ የትንታኔ መድረክ በሰላም መጣችሁ። ዛሬ ኢሳያስ አፈወርቂን እንቅልፍ የነሱትን የግብፅን ጄኔራሎች አስጨነቁትንና የኢትዮጵያን ሰማይ ለዘላለም ያስከበሩትን አምስቱን አስፈሪ ተዋጊ ንስሮች አንድ ባንድ እንዘረዝራለን። ብዙ ጊዜ ስለ ጦር ጀቶች ስናወራ ፍጥነታቸውና ድምጻቸው ላይ ብቻ እናተኩራለን። ዛሬ ግን ከዛ ለየት ያለ እንላለን። እያንዳንዱ የጦር ጀት ለኢትዮጵያ ምን አይነት ታክቲካል አድቫንቴጅ ወይም የውጊያ ስልት የበላይነት ይሰጣል የሚለውን አብረን እንፈትሸዋለን። በተለይም በዝርዝራችን ውስጥ የተካተተው ቁጥር አንድ ጀት የሩሲያ ምርት የሆነውና ባለ ብዙ ሚና አሊያም መልቲሮል ፋይተር በመባል የሚታወቀው አውሮፕላን ይገኝበታል። አየር ኃይላችንን እንዴት ከመከላከል ወደ ማጥቃት እንዳሸጋግረው ስንመለከት ትገረማላችሁ። አስቡት ገና ቡናችሁን ፉት ብላችሁ ስኒያችሁን ሳታስቀምቱ ከቢሾፍቱ የተነሳ እንደ ብረት ዘንዱ አስመራ ላይ እሳት እያዘነበ ነው። ይህ የሆሊውድ ፊልም አይደለም። ይህ የኢትዮጵያ ጠላቶች በየቀኑ የሚያዩት አስፈሪ ቅዠት ነው። ርቀትን በደቂቃዎች የሚያጥፉ የድምፅን ፍጥነት ቀድሞ የሚምዘገዘጉና ጠላት ገና ተወለድኩ ብሎ ሳያስብ ከምድረ ገጽ የሚያጠፉ። አዎ እየተነጋገርን ያለነው ስለ ምስራቅ አፍሪካው የሰማይ ንጉሥ ስለ ኢትዮጵያ አየር ኃይል የጀርባ አጥንቶች ነው። ቢሾፍቱ የኢትዮጵያ አየር ኃይል ምሽግ፣ ፀሐይ ገና ብልጭ ስትል የምድርን ጸጥታ የሚሰነጥቅ የሰማይን ቆዳ የሚቀድ ጉልህ ድምፅ ይሰማል። ይህ ድምጽ ተራ ሞተር ጩኸት አይደለም። ይህ ድምፅ የሉዓላዊነት አዋጅ፣ የጠላት ማስጠንቀቂያና የሕዝብ መከታ ነው። አንዳንዶች የብረት ንስሮች ይሏቸዋል፣ ሌሎች ደግሞ የሰማይ ላይ አውሬዎች ብለው ይጠሯቸዋል። ነገር ግን ለኢትዮጵያ ጠላቶች፣ በተለይም በቅርብ ርቀት ላሉት እንደ ሻቢያ መሪዎች፣ እነዚህ የጦር ጀቶች ከምሽት እንቅልፍ የሚነጥቁ ቅዠቶች ናቸው። ዛሬ የምናወረው ስለ ተራ ብረት አይደለም። ዛሬ የምንተርከው ስለ ኢትዮጵያ አየር ኃይል የጀርባ አጥንት ስለሆኑት አየር ክልላችንን ብቻም ሳይሆን የቀጠናውን የኃይል ሚዛን ስለቀየሩት አምስቱ አስፈሪ የጦር ጀቶች ነው። አስቡት ከአዲስ አበባ ተነስቶ አስመራን ለመቆጣጠር ወይንም ኢላሞን መጥቶ ለመመለስ ደቂቃዎች ብቻ የሚፈጁበት ፍጥነት። ይህ የሳይንስ ልብ ወለድ አይደለም። ይህ አሁን ያለንበት የቴክኖሎጂ እውነት ነው። ታዲያ እነዚህ አምስት የሰማይ ንጉሶች እነማን ናቸው? አቅማቸውስ የት ድረስ ነው? ከአሜሪካው ድብቅ ካርድ እስከ ሩሲያው የሰማይ ንጉስ ድረስ ያለውን ሚስጥር አብረን እንመለከታለን ቁጥር አንድ የሰማዩ ንጉስ ሱኮይ 30 ዘፍላንከር ታሪኩን የምንጀምረው የአየር ኃይላችንን ገጽታ ሙሉ በሙሉ በቀየረው በዘመናዊነቱ ወደር በሌለውና የጠላት ልብ በሩቁ በሚያርደው ሱኮይ ሰላሳ ነው ይህ የጦር ጀት ወደ ኢትዮጵያ ሲገባ የቀጠናው የኃይል ሚዛን ወደ አንድ ወገን አጋደለ። ለምን ቢሉ ሱኮይ 30 ተራ የጦር ጀት አይደለም። እሱ በራሱ የሚንቀሳቀስ የጦር ሰፈር ነው። እስኪ ባይነ ሕሊናችሁ ሳሉት፣ ግዙፍ ባለ ሁለት ሞተርና ሁለት አብራሪዎችን የሚይዝ ግርማ ሞገስ ያለው አውሮፕላን። ይህ ድራጎን ከአየር ኃይላችን ማረፊያ ተነስቶ ወደ ሰማይ ሲምዘገዘግ፣ በሰዓት ከ2000 ኪሎ ሜትር በላይ የሚሽከረከር ፍጥነት አለው። ይህ ማለት ምን ማለት እንደሆነ ይገባችኋል። ይህ ማለት የድምፅን ፍጥነት በጥፍ ይበልጣል ማለት ነው። ነገር ግን የስኮይ 30 ዋናው ሚስጥር ፍጥነቱ ብቻ አይደለም። ይህ የጦር ጀት በአየር ላይ እንደፈለገ የመተጣጠፍ ጥበብ አለው። በአየር ላይ የበረረ ድንገት እንደ ባባ አንገቱን አዙሮ ወደ ኋላ የሚተኩስበት የኮብራ እንቅስቃሴው ጠላትን ግራ የሚያጋባ አስማት ነው። የራዳር አቅሙስ ጠላት ገና ከቤቱ ሳይወጣ ከ3000 ኪሎ ሜትር በላይ ርቀት ላይ ሆኖ የመለየትና የማጥቃት አቅም አለው። አስቡት ጠላት ገና አለሁ ብሎ ሳያስብ ሱኮይ 30 ከደመናዎች በላይ ሆኖ ሚሳኤሉን ይለቃል። ከ8000 ኪሎ ግራም በላይ የጦር መሳሪያ ተሸክሞ ለሰዓታት በአየር ላይ እየቀዘፈ አስፈላጊ ከሆነ ማየር ላይ ነዳጅ እየተሞላለት የሚዋጋው ሂጀት በእርግጥም የኢሳይያስን እንቅልፍ የሚነሳ አስመራን በደቂቃዎች ውስጥ ድቅድቅ ጨለማ ማልበስ የሚችል የዘመኑ የኢትዮጵያ ሃያል ክንድ ነው። ቁጥር ሁለት የድሉ ባላርማና የባዶ ስድስቱ ጌታ ሱኮይ 27። ታሪኩ ግን እዚህ ጋር አይቆምም። ወደ ኋላ መለስ እንበል። የኢትዮጵያ ሕዝብ መቼም የማይረሰው በተለይም በኢትዮ ኤርትራ ጦርነት ወቅት የኢትዮጵያን የበላይነት ያረጋገጠ አንድ ጀግና አለ። እሱም ሱኮይ 27 ነው። ይህ የጦር ጀት የሱኮይ 30 ታላቅ ወንድም ሲሆን ታሪክ የሰራ የጦር ሜዳ አንበሳ ነው። በ1990 ዘጠናዎቹ መጨረሻ ላይ ኤርትራ ሚግ 29 ጀቶችን ታጥቃ ስትመካ የኢትዮጵያ አየር ኃይል በሱኮይ 27 ነበር ምላሽ የሰጠው። በሰማይ ላይ በተደረጉት አስፈሪ የአየር ዱላ ቀረሾች የኢትዮጵያ ሱኮይ 27ቶች የኤርትራን ሚጎች እንደ ዝንብ እያደኑ ሲጥሏቸው ዓለም በአድናቆት ተመልክቷል። ሱኩይ 27 የአየር ላይ የበላይነትን የሚቆጣጠር ተዋጊ ነው። የሱ ልዩ ባህሪ ያለ ተጨማሪ ነዳጅ ረጅም ርቀት መብረር መቻሉ ነው። ነዳጁን ጠጥቶ ወደ ሰማይ ከወጣ እስከ አስር ሰዓታት ድረስ አየር ላይ እየተሽከረከረ ጠላትን መጠበቅ ይችላል። አብራሪው ሰማይ ላይ ሆኖ ምድሩን ሲመለከት፣ ይህ ጀት የሚሰጠው በራስ መተማመን ከምንም በላይ ነው። ዛሬም ድረስ ምንም እንኳን እድሜው ቢገፋም የኢትዮጵያ አየር ኃይል ኢንጂነሮች ባደረጉለት ዘመናዊ ማሻሻያ አሊያም አፕግሬድ ሱኮይ 27 አሁንም እንደ ወጣት ኃይለኛ ነው። በሰሜኑ ጦርነት ወቅትም ቢሆን የዚህ የጦር ጀት ድምጽ ብቻ የጠላትን ሞራል ለመስበር በቂ ነበር። እሱ የድል አርማ ነው። እሱ የኢትዮጵያ አየር ክልል ጠባቂ መልአክ ነው። ቁጥር 3 ላይ የምናገኘው ደግሞ የድብቁ ካርድ ሚስጢር ኤፍ 16 ፋልከን ነው አሁን ወደ አንድ አነጋጋሪና ድብቅ ወደ ሆነው ምዕራፍ እንሸጋገር። ብዙዎች ስለዚህ ጉዳይ በሹክሹክ ተያወራሉ፣ የውጭ የስለላ ድርጅቶች መረጃውን ለማረጋገጥ ይኳትናሉ። እርሱም ኤፍ 16 ፋልከን ነው። ኢትዮጵያ ይህንን የአሜሪካ ምርት ጀት ታጥቃለች ወይንስ አልታጠቀችም? መልሱ በወታደራዊ ሚስጥር የተያዘ ቢሆንም መረጃዎችን እንደሚያመለክቱት ኢትዮጵያ ይህንን ድብቅ ካርድ በእጇ ይዛለች። ኤፍ-16 ከሩሲያዎቹ ግዙፍ ጀቶች የሚለየው በቅልጥፍናውና በቴክኖሎጂው ምጥቀት ነው። ይህ የጦር ጀት በመጠኑ ትንሽና ፈጣን ሲሆን እጅግ በጣም ዘመናዊ የሆኑ የኤሌክትሮኒክስ መሳሪያዎች የተገጠሙለት ነው። የኤፍ-16 ዋናው ጥቅም ፕሬሲሽን ወይም ኢላማን ያለ ስህተት ነጥሎ መምታት ነው። የሩሲያ ጀቶች በጉልበትና በግዝፈት ሲታወቁ አሜሪካ ሰራሹ F16 ደግሞ በረቀቀ የራዳር ቴክኖሎጂና አምራም በተባሉ ዘመናዊ ሚሳይሎች ይታወቃል። የሚሳይል ጠላትን ከይታ ውጭ አድኖ የመምታት ብቃት አለው። ኢትዮጵያ ይህንን የጦር ጀት መታጠቋ የአየር ኃይሉን ስልት ያሰፋዋል። በአንድ በኩል የሩሲያ ጉልበት፣ በሌላ በኩል የአሜሪካ ቴክኖሎጂ የቅንጅት ለማንኛውም ጠላት እጅግ አስቸጋሪ የሆነ እንቆቅልሽ ነው። F16 ለኢትዮጵያ አየር ኃይል ልክ እንደ ስናይፐር ነው። በድብቅ ይገባል፣ ኢላማውን በብቃት ይመታል፣ ከዚያም በቅጽበት ይሰወራል። በተራ ቁጥር አራት የምናገኘው ደግሞ በራሪው ታንክ ሱኮይ 25 ነው። ከደመናዎች በላይ ካለው ጦርነት ወረድ ብለን ወደ ምድር እንጠጋ። እዚህ ጋር የምናገኘው ጀት እንደ ሌሎቹ ውብ ወይም ፈጣን ላይሆን ይችላል። ነገር ግን ለምድር ጦር፣ ለእግረኛው ወታደር ከሱ የሚበልጥ ወዳጅ የለም። ስሙ ሱኮይ 25 ይባላል። በቅጽል ስሙ ደግሞ በራሪው ታንክ እየተባለ ይጠራል። ለምን ታንክ እንደተባለ ታውቃላችሁ? ይህ አውሮፕላን የተሰራው ከተለመደው አልሙኒየም ብቻ ሳይሆን አብራሪው የሚቀመጥበት ክፍል በቲታኒየም ብረት የተሸፈነ ስለሆነ ነው። ከመሬት የሚተኮሱ ክላሽንኮቭ ዲሽካማ አልፎ ተርፎም የአየር መቃወሚያዎች በቀላሉ ሊጥሉት አይችሉም። የሱኮይ 25 ተልእኮ የአየር ክልልን መጠበቅ አይደለም። የሱክታልኮ ክሎዝ ኤር ሰፖርት ነው። ወታደሮቻችን ግንባር ላይ ሲዋጉ ከላይ ዝቅ ብሎ በመብረር የጠላትን ታንክ ምሽግና መድፍ እንዳልነበር አድርጎ ያጋያል። በክንፎቹ ስር የተሸከማቸው ሮኬቶችና ቦምቦች ሲዘንቡ ምድሩ ይንቀጠቀጣል። በተለያዩ የሀገራችን የጦርነት ታሪኮች ውስጥ ሱኮይ 25 የጠላትን የጀርባ አጥንት በመስበር ተወዳዳሪ የሌለው ሚና ተጫውቷል። እሱ ዝቅ ብሎ ይበራል። ጠላትን ፊት ለፊት ያያል። እናም የሞት ፍርዱን ያስፈጽማል። ለጠላት እግረኛ ወታደሮች ከሱኮይ 25 ድምፅ የበለጠ አስፈሪ ነገር የለም። አምስተኛ ደረጃ ላይ የምናገኘው ደግሞ የማይረሳውን አንጋፋውን ሚግ 23 ነው። በመጨረሻም የኢትዮጵያ አየር ኃይልን ታሪክ ወደ ኋላ መለስ ብለን ስናይ አንድ ስም ጎልቶ ይወጣል፣ ሚግ 23። ይህ ጄት አንጋፋ ነው። ከካራማራ ድል ጀምሮ እስከ ቅርብ ጊዜ ድረስ የኢትዮጵያን ሰማይ ሲያስከብር ኖሯል። የእሱ ልዩነት ቫሪያብል ስዊፕዊንግ ወይንም እንደ ወፍ ክንፎቹን ወደ ኋላ ማጠፍና ወደፊት መዘርጋት መቻሉ ነው። ከፍተኛ ፍጥነት ሲፈልግ ክንፎቹን ወደ ኋላ አጥፎ እንደ ቀስት ይምዘገዘጋል። ለማረፍ ሲፈልግ ደግሞ ይዘረጋቸዋል። ምንም እንኳን በአዳዲስ ቴክኖሎጂዎች እየተተካ ቢመጣም ሚግ 23 በፈጣን የማጥቃት አሊያም ኢንተርሴፕሽን ብቃቱ ዛሬም ድረስ ይከበራል። እሱ የትላንት ታሪክ ብቻ ሳይሆን የዛሬም አቅም ነው። እነዚህ አምስት የብረት ንስሮች ሱኮይ 30፣ ሱኮይ 27፣ ኤፍ 16፣ ሱኮይ 25 እና ሚግ 23 ተቀናጅተው ሲሰሩ የሚፈጥሩት አስደናቂ ክስተት ለኢትዮጵያ ሕዝብ የሰላም ሙዚቃ ሲሆን፣ ለጠላቶች ደግሞ የቀብር ደወል ነው። ታሪኩን ስናጠቃልል አንድ ሀቅ ግልጽ ይሆናል። ቴክኖሎጂው፣ የብረት ጥንካሬና የሞተሩ ጉልበት ወሳኝ ናቸው። ነገር ግን ከዚህ ሁሉ በላይ እነዚህን የብረት አውሬዎች የሚዘውሩት የኢትዮጵያ ንስሮች ጀግና አብራሪዎቻችን የዚህ ሁሉ ውጤት ምስጢር ናቸው አስመራ በአስር ደቂቃ ካይሮ በሰዓታት ወይም ሌላ ማንኛውም የጠላት መነሻ ለኢትዮጵያ አየር ኃይል የርቀት ጉዳይ ሳይሆን የሰከንዶች ጉዳይ ነው የኢሳያስ አፈወርቂ ቅዠት የሆነው ሱኮይ ሰላሳ ዛሬም በሰማይ ላይ ሲያንዣብብ መልእክቱ አንድና አንድ ነው የኢትዮጵያ ሰማይ አይደፈርም ውድ አድማጮቻችን ከነዚህ አምስት ተዋጊ ንስሮች የእናንተን ቀልብ የሳበው የትኛው ነው? የሩሲያው ጉልበት፣ ወይስ የአሜሪካው ቴክኖሎጂ፣ ወይንስ አንጋፋው ታሪክ? እስኪ በኮሜንት መስጫው ላይ ሐሳቡን አጋሩን። ይህንን አስገራሚ መረጃ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ኢትዮጵያ በጀግና ልጆቿና በዘመናዊ የብረት ንስሮቿ ተከብራ ለዘላለም ትኖር። በሌላ አጓጊ ፕሮግራም እስከምንገናኝ ድረስ ቸርን ሰንበት።